ሴቶች በተፈለጉበት ቦታና ጊዜ ከመገኘት ወደ ኋላ ብለው አያውቁም። በብዙ ክስተቶች ጠንካራ አሻራቸውን አሳርፈዋል። ከሁሉም ድል በስተጀርባ ከወንዶች እኩል ስማቸውን ከትበዋል። በወሳኝ ፍልሚያዎች ተሳትፏል፣ ከወንዶች ያላነሰ ሚናን ተጫውቷል። ድፍረትና ጀግንነትን ከሚያስደስት ግርማ ሞገስ ጋር የተላበሰችን እንስት ላስተዋውቃችሁ የእጆቼ የጣቶች የስልኬን ፊደላት መነካካት ይዘዋል። ኡሙ ሐኪም ብንት አልሓሪፍ ትባላለች። ሙጃሂድ ታጋሽና ጨዋ ስለ መሆኗ የቅርብ ጓደኞቿ ይመሰክራሉ። በሕይወት ዘመኗ ሦስት ባሎችን አግብታለች። በሰርጓ ምሽት ሰባት የመስቀል ጦረኞችን ብቻዋን ተፋልማ የገደለች ጀግንነትን በተግባር የኖረች የኢስላም ፈርጥ ናት። ከመስለሟ በፊት በእስልምና ጥላቻ መታወሯ ሐቅን እንዳትመለከት አድርጓታል። ረሱልን አለይሂ ሰላቱ ወሰላም ገድሎ እስላምን ለማጥፋት በተደረገው የኦሁድ ዘመቻ ግንባር ቀደም ተሳታፊ ነበረች። የእምነት አጋሮቿን በማበረታታትና በማጠንከር ላይ ተሳትፋለች። ከመካ መከፈት በኋላ እናቷና አባቷ እስልምናን ተቀብለው።

ወደ መካ በመምጣት እስልምናን መቀበሉን አወጀ። ኡሙ ሐኪም የየርሙክ ዘመቻ ወቅት ከመስመሩ በስተጀርባ ቆስለው የወደቁትን ሙጃሂዶች በማከም ከትግሉ ወደ ኋላ ያፈገፈጉትን በመመለስ እየታገለች ባሏዋን አክሪማን አጣች። በጦርነቱ ተሰዋ። ወደ ደረቷ አስጠግታ አቅፋ ተሰናበተች። ዒዳዋን እንደጨረሰች የዚድ ኢብኑ ሱፊያንና ኻሊድ ኢብኑ ሰዒድ የጋብቻን ጥያቄ ያቀረቡላት፣ ኻሊድ ብኑ ሰዒድን መረጠች፣ እሱን ለማግባትም ተስማማች። በሙስሊሞችና በሮማውያኑ የመስቀል ጦረኞች መካከል ሻምን የማቅናት ዘመቻዎች እየተካሄዱ ነበር። የሰርጉ ድግስ በመርጅስ አሰፈር በወንዙ አቅራቢያ በሚገኝ ድልድይ ስር ተፈጸመ። የኋላ ኋላ የኡሙ ሐኪም ድልድይ ተብሎ በተሰየመው ቦታ ላይ ድግሱ ተበላ። ሙሽሮቹ በተዘጋጀላቸው ድንኳን ውስጥ አረፉ። ጋብቻው አንድ ሌሊትን በቅጡ ሳያስቆጥር፣ ሮሞች ዘመቻዎቻቸውን አጠናክረው ሌሊቱን ተገን በማድረግ ጥቃት ሰነዘሩ። ሙሽራው በአላህ መንገድ ጸንቶ በጀግንነት እየተፋለመ ከጌታው ጋር ተገናኘ። ኡሙ ሐኪም ባልዋ በሮማውያን እጅ ሸሂድ መሆኑን ባወቀች ጊዜ ያገባችበትን የድንኳን አምድ ሰብራ መቀነቷን አስራ ሮማውያንን ለመዋጋት ወጣች። በወንዙ ዳርቻ ከጠላት ጦር ጋር ፊትለፊት ተገናኘች። ጥንካሬ ወኔና ጀግንነት በተሞላበት መንፈስ እየተፋለመች ሰባቱን ከመሬት ዘርራ ልብሳቸውን በደማቸው ነክራ ድልን ተጎናጽፈች። እናት ትምህርት ቤት ናት። በሚገባ ካዘጋጃት ትውልድን ትቀይራለ። ገና ኢስላማዊ ታሪካችንን እንጽፋለን፣ ጀግኖቻችንን እናወሳለን፣ አርአያዎቻችንን እንዘክራለን ብኢዝኒላህ። እንደነዚህ አይነት ጀግኖችንን በማፍራት አላህ ሱብሓነሁ ወተዓላ ፍልስጢንን ነፃ ያውጣልን በዳዮችም አላህ በዱንያም በአኼራም የእጃቸውን ይስጣቸው። እየደረሰ ባለውን ጭፍጨፋ ህይወታቸውን ያጡ የሸሃዳነት ደረጃም አላህ Subhanahu Wa Ta'ala ይወፈቃቸው ይወፍቃቸው ሸሂዶች አድርጋቸው። እኛም ምንም ማድረግ እንኳን ባንችል ዱዓ አድርገው በዱዓ ከሚያስታውሷቸው ሰዎች ያድርገና ሐቂቃ እንደዛ አይነት ትውልድ ይናፍቃል። አሁን ሙስሊሙ ኡማ የገባበት ማቅ ከየቦታው ጀግኖች ተጠራርተው ድልን የምናፍስበት ዘመን ናፍቆናል። አላህ ስብሓንሁ ወተዓላ ጥንካሬያችንን ይመልስልን፣ ለዲናችንም ሊኖረን የሚገባውን ተቆርቋሪነት በልባችን ያስፍር። በሁሉም ቦታ በደል እየደረሰባቸው ያሉትን ሙስሊም ወንድሞቻችንና እህቶቻችን አላህ በድል ያበስራቸው፣ በተለይም በፍልስጤን

ጎን ነው መህማ ካን ሕይወታቸውም ላጥሁሉ የሸሂድነት ማዕረግ ያጎናጽፋቸው። ኢላሂ የዋል ክልን ስፍር ቁጥር የለሽ ጸጋዎች አንተን ከማመስገን የፈጸምናቸው እኩይ ስራዎች ምህረትህን ከመለመን እንዳያዘናጉን ንቃትና ብርታቱን ሰጠን። ኢላሂ በልቦናችን የሚመላለሱ አያሌ ጥያቄዎች አንተ ዘንድ ድብቅ አይደሉም። ተዝቆ በማያልቀው እዝነትና ምህረትህ የውስጥ ዝብራቶቻችንን ጠግንልን። ምድርን ለወዲያኛው ተሰናብተው ለምርመራ የቀጠሮ ቀናቸውን የሚጠባበቁ ሙታኖችን፣ ደጁ እየናፈቃቸው ከጓዳ መውጣት የተሳናቸው ህሙማንን፣ ፈተናን መሸከም ተስኗቸው በህይወት ቤተ ሙከራ ውስጥ የሚንገላቱ ባሮችህ ሁሉ በምህረትህ ጎብኛቸው። የቅርቢቱን ዓለም ለመልቀቅ በሞት ጣር ተይዘን በምናጋትትበት ወቅት አንደበታችን ያችን ጣፋጭ ቃል እንዲያሰማ እጣውን ወፍቀን። ኢላሂ የእድሜን ጥግ አሳየን። ኢላሂ የዓፊያውን ሸማ ድርብልን። ኢላሂ የኢማኑን ለዛ አጎናጽፈን አንተን የምንፈራበት ጉልበት ስጠን! ዒልሙንና ማዕሪፋውን አስታጥቀን ከግራር ስር የጠነከረ ትዕግስት አላብሰን። ሓላል በሆነ የሃብተ ባሕር እጠበን አግኝቶ ከማጣት ደብቀን። ከድህነትና ስጋት ገላግለን የመስጠትን ጣዕም ወፍቀን ከጠላት ተንኮል አረቀን፣ ከግፈኞች ጥቃት አስጠልለን፣ በፍጡራኖችህ ላይ በሚደርስ በደል ውግንነታችንን ሚዛን አልባ አታድርግብን! በሰዎች ላይ እኩይ ከማሰብና መጥፎ ከመስራት አቅበን፣ ባንተም ሆነ በፍጡራኖችህ ዘንድ ተወዳጆች አድርገን! ይሄ ቀረን የምንለው ነገር ሁሉ ከእጃችን ገብቶ የቀረን የለም የምንልበትን አንደበት ሰጠን። የትዳር ዓለም አቀበት የሆነበትን ሁሉ ለጥ ያለ ሜዳ አድርገ አግራለት ወልዶ ለመሳብ ያልቻለውን ሁሉ በልጆች ጸጋ አንበሽብሻው። ከባህር ማዶ ሆኖ በአገርና ቤተሰብ ናፍቆት እየተለበለቡ የብዙዎችን ኑሮ ያቃኑ እህት ወንድሞችን አገራቸውን ምድራዊ ገነት አድርገ በአፊያና በሀብት ወደ ሀገራቸው መልሳቸው የአብራክ ክፋዮቻቸውን ፍሬው የበዛ የበረካ ዛፍ አድርጋቸው ትከሻችን ሊሸከመው ከማይችል የፈተና አይነት አረገን ኑሯችንን ሁሉ ሸፍነህ ኬላውን አሻግረን ከወላጆች ሐቅ ጠብቀን ካደናቀፊና ከድንገተኛ ሞት ሰትረን ዱንያን ስንሰናበት አንተ በምትወደው ሥራ ላይ ሆነን እንድንሰናበት መንገዱን ምቹ አድርግልን። በሞት የተለዩንን ሁሉ በምሕረትህ አካበህ ዝንታለም የሚኖርባት የድሎት ከተማ የሆነችው ጀነትን ወፍቃቸው እኛንም በመጪው ዓለም ያንተ ባለሟሎች ከሆኑት ደጋግ ባሮችህ